ሰላም ሰላም ጤና ይስጥልኝ ውድና የተከበራችሁ የንቆሃን ሚዲያ ቤተሰቦች እንደምን አላችሁ እንደምን ስቆያችሁ እኔ አለሁ እግዚአብሔር ይመስገን በያላችሁበት ሰላም ክርስቶስ ይብዛላችሁ እትዳችሁ ኦርቶዶክሳን በዛሬው ቪዲዮ ይህን ቪዲዮ በቲክታክ ላይ ሲመላለስ አየሁትና ይመስለኛል ትንሽ ቆየት ያለ ቪዲዮ ነው ነገር ግን ለምን በዚህ ሰዓት ደግመው እንደለቀቁት ይገባችኋል ብዬ አስባለሁኝ የለቀቀውን ፖስት ሲያደርግ ይህን ጥቅስ ጽፎ ፖስት አድርጓል እኔን አላከበራችሁም እና እናንተም በአህዛብ ፊት ትዋረዳላችሁ፣ ትንቢተ ሚክያስ ምዕራፍ 3 ላይ ያለውን ጥቅስ በመጥቀስ በተጨማሪም የፍኖተ ጽድቅ ሰባኪ የሆኑት አባት አስቀድመው በወንድሞቻችን ችግር ፈጣሪ የሆኑ አባት እንደሆኑ ነግረናችሁ ነበር ብሎ ፖስት አድርጎታል። በእርግጥ ሹመታቸው ሁላችሁም እንደምታውቁት የብዙ ሰው ደም ፈሶ እንደተሾመ ይህ አገር ያወቀው ነገር ነው። ነገር ግን የምንፍቅና አስተምሯቸውን የሚያራምዱ ከሆነ፣ የእመቤታችንን ክብር ዝቅ የሚያደርጉ ከሆነ እኛም ዝም ልንል አይገባም። ብዙዎችን አስደንግጧል። ይህ ኑፋቄ አስተምሯቸውን፣ ስህተታቸውን አስተካክለው ይቅርታ ካልጠየቁ ዝም ልንል አይገባም። እዚህ ለኑፋቄ ትምህርት ተባባሪ የሆናችሁ የዩቲዩብ ቻናል ተከታይ የሆናችሁ ካላችሁ እዚህ ዩቲዩብ ቻናል ላይ ምንም አሰሩም። ሁላችሁም አንድ ጋር ሰብሰብ ብላችሁ አንሰብስክራይብ እያደረጋችሁ መውጣት ትችላላችሁ ማለት ነው። የእመቤቴን ክብር ዝቅ የሚያደርግ ሰው አያስፈልገንምና፣ ከኋላ ያለውን ቪዲዮ መጨረሻ ላይ የማስደምጣችሁ ይሆናል። አሁን እመቤታችን ቤዛዊተ ዓለም እንደሆነች እንመሰክራለን። ወደ ቪዲዮው ስጣችኋለሁ። የኔ ትውፊት ኦርቶዶክሳዊ ትውፊት የኔ ታሪክ ኦርቶዶክሳዊ ታሪክ ብቻ መሆኑ ዳግመኛ ሳረጋግጥላችሁ በታላቅ አክብሮት ነው። ወደ ቤተ ክርስቲያን ስመጣ እሷን ከማገልገል ውጭ ሌላ ፍላጎት ሆነ አጀንዳ የለኝ። እመቤቴን ማስጣል ነው አጀንዳ። ታዲያ ይሄ ቪዲዮ ተቀርጦ ሲለቀቅና ሲወጣ እመቤቴን ማስጣል ነበር አጀንዳ፣ ጸጋዬ ፍኖተ ጽድቅ። አጀንዳው ቅዱሳንን ማስካድ ነው፣ አማላጅነታቸውን ማስካድ ነው። ዓለምን ከእግዚአብሔር ያሳረቀው ብቸኛው ደም ብቸኛው በግ ብቸኛው ክርስቶስ ብቻ ነው። ከዛ ውጭ ያለው በሙሉ ወደ ክርስቶስ የሚያቀርቡ ድልድዮች ናቸው። ሁሉም አማላጅ ናቸው። እዚህ ያለው ፓስተርን ገብተ መስማት ከፈለግ፣ ፓስተሩ እኮ ልጸልይል ይላል። ቅዱሳኑ አማላጅ ያልሆኑ፣ የኛው ፓስተር አማላጅ ይሆናል? የቤተ መቅደስ አውደ ምሕረትን ያልተጠበቃችሁ አዳራሽ ገንብታችሁ እናንተ የቤተ ክርስቲያንን አማላጅነት ወደ ክርስቶስ አስታራቂነት ትታችሁ በአዳራሽ ጀመራችሁት። በእነ መንሱር ጀማል፣ በእነ ማይኮ፣ በእነ ናቲ መድረኩን፣ አሟሟቃችሁት ምስክርነት በእነሱ ነው ያዘ ይሄ ኦርቶዶክስ መዳን በፕሮቴስታንቱ የሚያማየቅ በሙስሊሙ መንሱር በፕሮቴስታንቱ ደግሞ ነው የሚመሰከርልን፣ በነቀሲስ በላይ ነው የሚመሰከርልን። እስልምንና ፕሮቴስታንትንና ኦርቶዶክስን ታቦት አብረው አስገብተው ፕሮቴስታንቱ አውደ ምረት የሚሰብክበትን እሱን አይነት አባት አምጥተው ነው የምታስመሰከረው። ያንድ ጥባት ነው አይደለም ይቅርታ ጠየቅ፣ እውነት ነው። ይቅርታው እውነት ቢሆን ኖሮ ዛሬ አቡነ ገብርኤል ሲወጡ፣ እባክዎ አባቴ ይቅር በሉኝ፣ ይሄ ስህተት ነው ለምን አላልካቸው? ለቀኳዋር ለም ቪዲዮ ብፁዓን አባቶች ገንዘብ እናንተን አይንዳችሁ። ገንዘብ የዚህ ዓለም ገዥ ነው የሰበካችሁን እናንተ ናችሁ። ብፁዓን አባትነት ደግሞ ሊቃውንትነት እንዳልሆነ እናውቃለን። ስልሳ ዓመት አይሞላውም እኮ የቅዱስ ሲኖዶስ አይደለም እንዴ? ያ ማለት እናንተ ሁላችሁም መጥፎ ናችሁ፣ ትክክል አይደላችሁም እያል ናቸው። ከአንድ ደበት የሚሳት ነገር ይኖራል እናውቃለን። በንሳ ግን ይመለሳል። ያ ማለት ታዲያ ማይክ እየያዙ በየአውደ ምህረቱ እየወጡ የተሳሳትኩትን ተውኩት ትክክሉን ስሙኝ አይባልም። ስለዚህ አባቶች የሚተዳደሩበት የራሳቸውን ህግ ያስፈልጋቸዋል። ስለዚህ ቋሚ ሲኖዶስ ለእንደዚህ አይነትም ህግ ያብጅልን። ከዚህ በላይ ያለውን ቪዲዮ ብዙዎቻችን በተለያዩ ሶሻል ሚዲያዎች ሲተላለፉ አይተናል፣ ሰምተናል። አምሳ ምናምን ደቂቃ ነው ዩቲዩብ ላይ ገብተን ሰምተነዋል በደንብ ከአንድ ደቂቃ እስከ መጨረሻው ደቂቃ ስናዳምጠው ሙሉ ከቤተክርስቲያን አስተምህሮ የራቀ ገርላትን ድርሳናትን አንቀበልም የሚል ታሪክ ናቸው እንጂ አንሰብካቸውም፣ የሚል ፈያታዊ ዘየማን ታሪክ የሚባል የለውም የሚል የእመቤታችን ቤዛዊተ ዓለም ብለን የምናስተምርበትን መንገድ አንሻፈው፣ ቤተክርስቲያን የማታስተምረውን ትምህርት እንዳስተማረች አድርገው በአደባባይ ሌላም ሌላም ሌላም። ስለዚህ እንጠይቃለን። ማን ናቸው ይህ አባት? የት ነው የሚውሉት? የዚህን ያህል የተሐድሶ መናፍቃንን ትምህርት በጵጵስና ሹመት ውስጥ ሆነው እስከ ማስተማር የደረሱ ውሏቸው የት ነው? አባትነታቸውን እንደ አባት ክህነታቸውን እንደ ክህነት እናከብራለን። በቤተ ክርስቲያን ጉዳይ ግን በአስተምሮ በዶግማ ጉዳይ ግን ወለም ዘለም አንልም። መታወቅ አለበት። ይሄ ዘመኑ ሊበቃ ይገባል። ዝም ብለው ተነስተው ያልሆነ ትምህርት አስተምረው ሲወርዱ ዝም የሚባልበት ዘመን ሊበቃ ይገባል። አቅቶና እውነት ለማውራት ደክሞና የምመናኑ ሞት የምእመናኑ መሰደድ፣ የኦርቶዶክሳውያኑ ማለቅ፣ በፖለቲካ ምክንያት ሕዝባችን መሰቃየቱ አይምሯችን አድክሞታል። አትበጥብጡን፣ ይበቃናል ሌላው መከራ። ስለዚህ ከዚህ ቪዲዮ ጋር በተያያዘ ልና ማየት አለብን ብዬ የማስባቸውን ጉዳዮች ላስቀምጥ። የመጀመሪያው ይህ ጩኸት የማን ነው የሚለውን በደንብ ማወቅ አለብን ብዬ አስባለሁ። ይህ ትምህርት የማን ነው? ይህ ትምህርት ዛሬ የተነሳ አይደለም እመቤታችን መድኃኒት የምንልበትን ቤዛዊት የምንልበት ዛሬ የተነሳ አይደለም። ተሐድሶ መናፍቃን ከተለያዩ አዋልድ መጻሕፍት እያወጡ ህዝቡን ለማደናበር የሚሄዱበት መንገድ ነው። እሳቸው በዚህ ውስጥ በዚህ መስመር ውስጥ ገብተው ይህን ትምህርት ለማስተማር የበቁት ለምንድን ነው? በአስቸኳይ መልስ እንፈልጋለን። በአስቸኳይ ይህ ጩኸት የተሐድሶ ጩኸት ነው፣ በደንብ እንድትይዙት። ሁለተኛው ቤተ ክርስቲያን ባልዋለችበት በራሱ ማዋል ቤተ ክርስቲያን ያላለችውን ያላስተማረችው እንዳስተማረች አድርጎ ማቅረብ አንዱ የተሐድሶ መገለጫ ነው። አዎ ስለዚህ በደንብ በደንብ በደንብ መልስ እንፈልጋለን። የኢትዮጵያ ቤተ ክርስቲያን፣ ጠቅላይ ቤተ ክህነት፣ መንበረ ፓትሪያሪክ፣ ሊቃውንት ጉባኤ፣ የካህናት መምሪያ አጠቃላይ በዚህ ጉዳይ ላይ መልስ እንፈልጋለን። የኢትዮጵያ ኦርቶዶክስ ተዋህዶ ቴሌቪዥን ቤተ ክርስቲያን፣ የማህበረ ቅዱሳን ቴሌቪዥን በአስቸኳይ ኢንተርቪው አድርጋችሁ መልስ እንፈልጋለን። ለህዝባችን ህዝባችን በአንድነት ጸንቶ እንዲኖር እንፈልጋለን። ልብ ብላችሁ ተከታተሉ። ክርስቲያኖች ድንግል ማርያምን ቤዛ የምንላት አንደኛ የአዳም ኃጢያት ስለሌለባት፣ ሁለተኛ ድንግል ማርያምን ቤዛ የምንላት የቤዛ እናት ስለሆነች፣ የመድኃኒት መገኛ ስለሆነች፣ ሶስተኛ ድንግል ማርያምን ቤዛ የምንላት የሔዋን ካሳ የተፈጸመው በእርሷ በኩል ስለሆነ፣ አራተኛ ድንግል ማርያምን ቤዛ ናት ወይም መድኃኒት ናት የምንለው ዋጋ ስለከፈለች ነው። ቤዛ ማለት ዋጋ መክፈል አይደለም። ሌለኛው ትርጉም አያችው፣ አሁን ቤዛ ከድንግል ማርያም አንፃር እንዴት ይተረጎማል ነው ነጥቤ። ድንግል ማርያም እኮ በነገረ ድነት ዋጋ ከፍላለች። ዓለም በመርገም ሲቆሽሽ ራሷን በንጽህና አዘጋጅታ የተገኘችና ድንግል ማርያም ናት እኮ እናንተ። ከዚህ በላይ ቤዛነት አለ? ከዚህ በላይ ዋጋ መክፈል አለ? ክርስቲያኖች ቅዱስ ገብርኤል እመቤታችን ለሰው ልጆች የዋለችው ትልቁ እውነታ ምን እንደሆነ ታውቃላችሁ? ቅዱስ ገብርኤል በነገራት ቃል መስማማቷን ይሁንል ባትኑሮ ድንግል ማርያም የሰው ልጆች መዳን ጥያቄ ምልክት ውስጥ ይገባ ነበረ። እንዲው በግድ ከእሷ ይጸነሳል እንዳንል በእውነት ጌታ ከማን ይጸንስ ነበር? እሷ ይሁንል ባትኑሮ በግድ ከእሷ ይጸነሳል እንዳንል እሱ በግድ የሚጸነስ አምላክ አይደለም። ለሰው ልጆች ነጻ ፈቃድ ሰጥቷል። እንኳን ልድን ትወዳለህ፣ ልድኝ ትወጃለሽ ነው የሚለው አስገድዶ የሚያጸድቅ አስገድዶ የሚኮንን አምላክ አይደለም። ሌላ ሴት ጋር ይጸነሳል እንዳንል በዚያም ዘመን እሷን የምትመስል በንጽህና በቅድስና የተዘጋጀች አምላክን ለመውለድ የምትበቃ ሴት አልነበረችም። እና መቤታችን ይሁንልኝ ባትል ኑሮ የሰው ልጆች መዳን ጥያቄ ውስጥ ይገባ ነበረ የምንለው ለዚህ ነው። ዋጋ ከፈላለችና ቤዛ ናት። ዓለምን ወክላ ስምምነቱን የተቀበለች ዋጋ የከፈለች ከቅዱስ ገብርኤል ጋር የቃል ኪዳን ሰነድ የተፈራረመች ድንግል ማርያም ናት። ቤዛ መባል ይገባታል። ድንግል ማርያምን ቤዛ የምንላት ለዚህ ነው፣ ዋጋ ስለከፈለች ነው። አያችሁ፣ አንደኛው ንጽሔት ስለሆነች፣ ያዳማቀ ስለሌለባት፣ ሁለተኛ የመድኃኒት እናት ስለሆነች ቤዛ እንላታለን። ሶስተኛው ቤዛ የምንላት የሔዋን ካሳ በእሷ ስለተፈጸመ። አራተኛ ቤዛ የምንላት ትርጉሙ ዋጋ መክፈል ስለሆነ እሷ ደግሞ በነገረ ድነት ዋጋ ስለከፈለች ነው። አምስተኛ ድንግል ማርያምን ቤዛ የምንላት ለውጥ ስለሆነች ነው። ቤዛ ማለት ለውጥ አይደለ? ምትክ ማለት አይደለ? ድንግል ማርያም እኮ ለውጥ ነች። እንኳን ድንግል ማርያም፣ የኔ እናት ለኔ ቤዛ ነች። ወፍራምራ ቋን እያራሰች ደረቷን እያጠባች ያሳደገች እናት ለኔ ቤዛ ናት። አምጣ ተንበርክካ የወለደችን እናታችን፣ ሳይመቻት ምቾታችን የጠበቀች ተጎሳቁላ ያስጌጠች ተደባ ያጠገበች በባዶ እግሯ እየተጓዘች ዘመን ያፈራውን ጫማ ያለበሰችን እናታችን ለእያንዳንዳችን ቤዛ ናት። ነይ ነይ እምዬ ማርያም ቤዛ ነሽ አሉላለም እመቤታችን፣ ቤዛ አይደላችን ቤዛ ልጇ ነው። አትደንግቱ። የዚህን ቪዲዮ ስህተት በአጭር ደቂቃ በጣም በቀላል መንገድ ላስረዳችሁ። እናንተ ቪዲዮ ላይክ እና ኮፒ ሊንክ አድርጉልኝ ብዙዎች ጋር እንዲደርስ። ኮሜንት ሴክሽን ላይም ደግሞ ቤዛዊተ ዓለም ድንግል ማርያም ብላችሁ ብጽፉልኝ ደስ ይለኛል። እንግዲህ ብዙ አባታችን ያነሱትን ሀሳብ ላይ በጣም በርካታ ቤተክርስቲያኒቷ ሊቃውንት በርካታ ቤተክርስቲያኒቷ ልጆች ሀሳቡ ልክ እንዳልሆነ ለማስረዳት በዚህ በቲክቶክም በፌስቡክም በተለያዩት ባላቸው የሶሻል ሚዲያ ፕላትፎርሞች ላይ ሁሉ ሪያክት እያደረጉ ይገኛሉ። አስተውላችሁ ማየታችሁ ትገኛላችሁ። በተመሳሳይ ሁኔታ ደግሞ በፕሮቴስታንት ዓለም ውስጥ ያሉ እህት ወንድሞቻችን ይሄ ሁሉ ልክ አይደለም የሚለው ሀሳብ እየተነሳ ያለው ክርስቶስን ስለሰበኩ አሊያም ደግሞ ክርስቶስን አጉልተው ስለተናገሩ ነው የሚመስል ሀሳብም ደግሞ ሲያነሱ ለማስተዋል ሞክሬ ነበረ። በመጀመሪያ ደረጃ ከቤተክርስቲያኒቷ ሊቃውንቶችም ከቤተክርስቲያን ልጆችም እየተነሳ ያለው ሀሳብ ብፁህ አባታችን ያስተላለፉት ሀሳብ እጅግ በጣም ሮንግ ነው። ቤተክርስቲያን ድንግል ማርያምን ቤዛዊተ ዓለም ስትል ክርስቶስ ራሱን ቤዛ አድርጎ ላቀረበበት ወይም ደግሞ ከክርስቶስ ቤዛነት ጋር የሚስተያይ የሚተካከልና የሚወዳደር አይደለም። የድንግል ማርያም ቤዛነት ከክርስቶስ ጋር የሚታይ እንዳልሆነ አይደለም። አንድ ሊቀ ጳጳስ ተራ እንኳን የሚባል ባይኖር እንኳን እንደኔ አይነት ያለው ደቂቁ እንኳን በደንብ ይረዳዋልና በሊቀጳጳስ ደረጃ ደግሞ ይሄንን እውነት እያወቀ ቤተክርስቲያኒቷ የማትለውን ቤተክርስቲያኒቷ የማታስተምረውም ዘማሪዎቻችንም ነይ ነይም ዬ ማርያምን ቤዛዊት ዓለም ብለው ሲዘምሩ ቤዛነቷን ከክርስቶስ ቤዛነት ጋር አስተያይተው ሳይሆን ሁለት የማይገናኙ ርዕሶችን እኩል አድርገው አምጥተው ቤተክርስቲያኒቷ የማታስተምረውን ትምህርት እንደ ቤተክርስቲያን ትምህርት ተደርጎ ስለተነሳ ነው የሚል ሀሳብ ነው። ግን ደግሞ ሁሌ መታወቅ ያለበት አንድ ነገር እኛ የማትሳሳት ቤተክርስቲያን እንጂ እማይሳሳት አባት ብለን አናውቅም። የማይሳሳት መምህር አለን ብለንም አናምንም። ስለዚህ መምህራን ስለዚህ ሊቃነ ስለዚህ ቅዱሱን ፓትሪያሪክ ጨምሮ ሊሳሳቱ ይችላሉ። ግን ደግሞ በማትሳሳተዋ ቤተክርስቲያን መስመር እንዲይዙ ይደረጋል እንጂ የእነሱ ስህተት ቤተክርስቲያኒቷን ስህተት አያሰኛትም ማለት ነው። ክርስቶስን ሴቶች በሙሉ ትበለጣላችሁ በቅድስ ድንግል ማርያ እዚህ ምድር ላይ ያለሽ ሴት በሙሉ በቅድስ ድንግል ማርያም ትበለጫል። አይ አልበለጥም ክርስቶስን በእግዚአብሔር የተመረጠች ማናት? ማናት መንፈስ ቅዱስ ያደረባት፣ በመንፈስ ቅዱስ የእኛን ጌታ የወለደች ሌላ አለች? ስለዚህ አንዳንድ የተሳሳተ ትምህርት የምታስተምሩ ሰዎች ከሴቶች ሁሉ የተለየች ቅድስት ድንግል ማርያም ናት። ብሪንግ ኤኒባሪ አታመጣ። ስለዚህ መብርሃን የእኔና ትምላት የተለየ ክብር ያለኝ ለመቤቴ እኔ አምላኬን እኔን ማለት ነው። እንደ ነ አይነት ዱቄታሙ ኖ ኖ ኖ በልጄ ትድናለ ብላኛለች። በልጇ በልጇ ትድናለ በልጇ ትድናለ በቃ በማ በክርስቶስ ትድናለ ደስ ስለዚህ ለመብርሃን ሁሌ ትውልድ ሁሉ ብፅዕት ይሉኛል፣ ትውልድ ሁሉ ያመሰግኑኛል ስትል እኔ ኤቭሪ ክብሩ ይስፋ። የእናትና የልጁ ክብር ክብር ነው የሰጠዋት ክብር ሁሌ መሰጣት አለው። ለመቤት ነይ ነይ፣ እምዬ ማርያም ቤዛ ነሽ አሉ ላለም እመቤታችን፣ ቤዛ አይደላችም፣ ቤዛ ልጇ ነው። አትደንግቱ

እርሳቸው መልስ ለመስጠት አይደለም የመጣሁት፣ ምክንያቱም ብዙ ኦርቶዶክሳውያን መልስ ሰጠውበታልና። ነገር ግን የኔ አመጣጥ ይህ አይነት ትምህርት ከሳቸው አንደበት መሰማቱ አዲስ ነገር አይደለም ለማለት ነው። ከዚህ በፊትም ከዚህ ያልተናነሰ ትምህርት በፍኖተ ጽድቅ ሚዲያ አስተላልፈው ነበረ። ብዙዎቻችን ቅር ተሰኝተናል። አንዳንዶቻችሁ ደግሞ ልክ ናቸው እያላችሁ ስታሽቃብጡ ነበረ። ምክንያቱም እናውቀዋለን እርሳቸው ማን እንደሆኑ ፍኖተ ጽድቅም ማን እንደሆነ እናውቃለን። በፊት አለሳልሶ አፍጥጠን ስንይዘው አለሳልሶ ይቅርታ ጠይቆ ገብቷል፣ ግን አልተዋጠልንም። እንዲሁም ተመሳስለው ከሚኖሩ ማንነታቸውን እንደዚህ በግልጽ መናገራቸው በጣም ደስ የሚል ነገር ነው እና ያው ስለ እመቤታችን የዓለም ቤዛነት ከክርስቶስ ቤዛነት ጋር በጣም የተለያየ ነው። ክርስቶስ ሞቶ ተሰቅሎልናል። ይህንን ለድንግል ማርያም አንሰጥም። የዓለም ቤዛ የምንላት በምን ምክንያት እንደሆነ እናውቃለን። መልስ ሰጠውበታል። ብዙ ኦርቶዶክሳውያን አልደግመውም። ነገር ግን የብፁዕ አቡነ ገብርኤል የበግ ለምድ መገፈፍ በጣም ደስ የሚል ነገር ነው። ማን እንደሆኑ አስመስክረዋል። ፍኖተ ጽድቅም ይቅርታ መጠየቁ ዝም ብሎ ለሳምፕል እንደሆነ አይተንበታል። የሚያስተላልፈው ነገር አሁንም ኑፋቄ ነውና ፍኖተ ጽድቅም ሊያዝ ይገባል። በትንሣኤ ዋዜማ በተሃድሶዎች አዳራሽ የኦርቶዶክስ ተዋሕዶ ንብረት የሆነውን ከበሮ መጠቀማቸው ግርምትን እንደፈጠረ ነው። ሚያዚያ 3 2017 ዓ.ም የኢትዮጵያ አእምሯዊ ንብረት ባለስልጣን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባለቤትነት ከበሮ፣ መቋሚያ፣ ጸናጽልና ከአስር በላይ ቅዱሳን መጻሕፍት የቤተክርስቲያኗ ንብረት መሆናቸውን እነዚህንም ንዋየ ቅድሳት ሌላ ቤተ እምነት መጠቀም እንደማይቻል ተጠቅመው ከተገኙ ግን በሕግ እንደሚጠየቁ መደገጉ ይታወቃል። ቢሆንም የነበጋሻው ቸርች እንደዚህ ከጀርባ እንደምታዩት ከበሮ በማናለብኝነት የተጠቀሙበት ይገኛሉ። ስለዚህ ይህንን ሕግ ያወጣው አካልና ቅዱስ ሲኖዶስ ሕጋዊ መልስ እንድሰጡን እንጠይቃለን። ይህን ቪዲዮ ከምንም በላይ ጉልበት መስጠት መቻል አለባችሁ ኮፒ ሊንክ ማድረግን